ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር እመቤቱ ነኛው አብሬያችሁ ቆይታ አድርጋለሁ። አብራችሁኑ ኑ። የስራ መደብና ተፈላጊ ችሎታን ወጥ ለማድረግ የሚያግዝ ሪፎርም ተግባራዊ ሊያደርግ እንደሆነ የጎንደር ከተማ አስተዳደር ሲቪል ሰርቪስ መምሪያ አስታወቀ። ወቅቱ ከሚጠይቀው አገልግሎት አሰጣጥ አኳያ የሪፎርሙ መተግበር ወሳኝ ነውም ተብሏል። ዳንኤል ወርቄ ተጨማሪ ያለው። ዘመኑ ከሚፈልገው ፈጣን ለውጥ ጋር የተጣጣመ የሰው ኃይልና የመንግስት አገልግሎትና አስተዳደር ሪፎርምን የመገንባት ተግባር ለመጀመር የዝግጅት ምዕራፍ ላይ መሆኑን የጎንደር ከተማ አስተዳደር ሲቪል ሰርቪስ መምሪያ አስታውቋል። የሪፎርሙ አስፈላጊነት ከፌዴራል እስከ ቀበሌ የተናበበ አሰራር መዘርጋት ታሳቢ ያደረገ ሲሆን የህዝብ ብዛትንና የቆዳ ስፋትን መሰረት ያደረገ አደረጃጀትን መፍጠር፣ የስራ ምዘና አፈጻጸም ስርዓትን ማዘመን፣ የስራ መደብና ተፈላጊ ችሎታን ወጥ ለማድረግ እንደሚያግዝ የጎንደር ከተማ አስተዳደር ሲቪል ሰርቪስ መምሪያ ኃላፊ ነጻነት መንግስቴ ገልጸዋል። አገልግሎት አሰጣጥና ከመልካም አስተዳደር አንጻር ያው የክህሎትም የብቃትም የስነ ምግባርም ችግሮች ይስተዋላሉ። ስለዚህ ከደረጃ የተቀጥሎ አጠቃላይ ሰራተኛው ወይም የመንግስት ሰራተኛው ወይም ሲቪል ሰርቫንቱ በእውቀት በክህሎት እና በባህሪ ደረጃ አገልግሎት ለመስጠት የሚያስችለውን ስነልቦናም ዝግጁነትም የተላበሰ እንዲሆን እሱንም የመመዘን የመፈተሽ እና የማደራጀ ስራ ይሰራል። ወቅቱ ከሚጠይቀው አገልግሎት አሰጣጥ አኳያ የሪፎርሙ መተግበር ወሳኝ በመሆኑ ተግባራቱን ለመፈጸም ዝግጁ መሆናቸውን የስራ ኃላፊዎቹ ገልጸዋል። ህብረተሰቡ በተገቢው መንገድ አገልግሎት እያገኘ አይደለም። አገልግሎት ያላገኘበት መሰረታዊ ምክንያት ደግሞ አንዱ አገልግሎቱን የተሸከመው ሲቪል ሰርቪስ ወይ በክህሎት ወይ በአመለካከት የተለያየ የፖለቲካ ብዥታ ውስጥ በመሆኑ ምክንያት ተገቢውን የሆነ አገልግሎት እየሰጠ አይደለም የሚል ታንጀብል የሆነ አካባቢ ግምገማ አድርገናል እና ስለዚህ ይሄ ሰነድ የቀረበበት አግባብ አካባቢ ካደረግነው ግምገማ ግምገማ ብዙም የተለየ ስላልሆነ ሪፎርሙ የግድ አስፈላጊ ነው የሚለውን ነገር ኮንፊርም ያደርጋል የሚል ሀሳብ አለኝ። ተቋማትም ተናባቢነት የሌላቸውና ከፌዴራል ያለው ከክልል ያለው ታች ድረስ ሲደርስ ተጠሪነቱ በራሱ የሚያስቸግር አይነት ተቋም አንዳንድ ተቋም ለሁለት ጠር የሚሆንበት አንዳንዱ ደግሞ ባለቤት የሌለበት ሁኔታ ያጋጥማንና እንዲህ አይነት ችግሮችም ይቀርፋን የሚል እምነት አለን። ተግባራዊ የሚደረጉ የሪፎርም ስራዎች ግልጽነትና ተጠያቂነት ያለው የሲቪል ሰርቫንትን ለመገንባት እንደሚያስችል የገለጹት የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ የኋላ የከተማ አስተዳደሩ ለሪፎርሙ መሳካት አስፈላጊውን ድጋፍ ያደርጋል ብለዋል። አመራሩ ሰራተኛውን ከተማመነ ቀጣዩን ስቴፕ ስራ ለመስራት ያግዛል ማለት ነው ከዛ ቀጥለን የማስፈጸሚያ ስልቶችን መከተል ነው። ከተማመን በኋላ በማስፈጸሚያ ስልቱ ላይ የትግበራ ምዕራፉን እንዴት እንተግብረው፣ እንዴት እናስፈጽመው የሚለውን ተማምነን በጋራ መስራት ነው ማለት ነው። ስለዚህ እኛ ምን ደግፈው ምንድነው፣ ክትትል ቁጥጥር፣ ግምገማ በማካሄድ ፍትሐዊ አሰራር እንዲኖር በማድረግ አመራሩ እና ከተማ አስተዳደሩ ልዩ ትኩረት ሰጥቶ ቢሰራ ነው የሚሆነው። የተጀመሩ የለውጥ ስራዎች ተጠናክረው እንደሚቀጥሉ የገለጹት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ ሲቪል ሰርቪስ የጀመረውን የለውጥ ተግባር ዳር ማድረስ ስራ ተጠናክሮ ይቀጥላል ብለዋል። የሪፎርሙ ምዕራፎች ሶስት ናቸው። አንደኛው ቅድመ ዝግጅት፣ አሁን እየሰራ ነው ያለው ስራ ነው። ሁለተኛ፣ የተግባር ምዕራፍ ዋናውን ተግባር የምንፈጽምበት ነው። ሶስተኛው ማጽናት የማድረግ አቅሙ ያደገ ባለሙያና ተቋም እንዲፈጠር የማድረግ ስለሆነም ወደኋላ እንዳይመለስ ሊያደርጉ የሚችሉ ሁሉንም ሳይንሳዊ ደረጃዎች ጥቅም ላይ የዋለ የሪፎርም ሀሳብ ነው። ተፈላጊው ሰው ያልተፈለገ ቦታ እንዲቀመጥ የሚያደርጉ ሀሰተኛ የትምህርት ማስረጃዎች ተገልጋዮች በሚፈለገው ልክ አገልግሎት እንዳያገኙ እያደረገ መሆኑ ተመላክቷል። እየተሰጠ ያለው ክልል አቀፍ የስምንተኛ ክፍል ፈተና በሰላም እንዲጠናቀቅ እየሰራ መሆኑን የጎንደር ከተማ አስተዳደር አስታወቀ። በከተማ አስተዳደሩ ከ6900 በላይ ተማሪዎች ፈተናውን እየወሰዱ መሆኑ ተገልጿል። አዲስ አለማየሁ ተጨማሪውን ነግረናል። በጎንደር ከተማ አስተዳደር የ2017 ዓ ም ክልል አቀፍ የስምንተኛ ክፍል ፈተና መሰጠት ተጀምሯል። በከተማ አስተዳደሩ በሰባት የፈተና መስጫ ማዕከላት በ44 ትምህርት ቤቶች እየተሰጠ ሲሆን ከ6900 በላይ ተማሪዎች ፈተናውን እየወሰዱ መሆኑንም የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ስንታየው ነጋሽ ተናግረዋል። በአጠቃላይ 6943 ተማሪዎች በዛሬው ዕለት የስምንተኛ ክፍል ፈተናን ይወስዳሉ። ለዚህ ፈተና እንግዲህ ሃምሳ ሰባት ሱፐርቫይዘሮችን 232 ፈታኞችን ዝግጁ አድርገናል ማለት ነው። ተማሪዎች አስፈላጊ ኦሪንቴሽን ተሰጥቷቸዋል። ተማሪዎቹ ለፈተናው ዝግጁ እንዲሆኑ በቂ የቅድመ ዝግጅት ስራዎች ሲሰሩ መቆየቱን ያስታወሱት አቶ ስንታየው ጥሩ ውጤት እንዲያመጡ ሲደረግ ከነበረው ክትትልና ድጋፍ በተጨማሪ የስነ ልቦና ግንባታ ስራ ለተማሪዎች መሰጠቱን አስታውሰዋል። ሁሉም የትምህርት አይነቶች በመረጃ መሳሪያዊ ታግዘው የተሰጥተዋል የጥያቄና የመልስ ውድድሮች ተካሂደዋል። ልጆች በስነ ልቦና ዝግጁ እንዲሆኑ ከዩኒቨርሲቲ ከኮሌጆች እና ልምድ ካላቸው አካላት የስነ ልቦና ዝግጅት እንዲኖራቸው ስልጠና ተሰጥቷል። በአጠቃላይ ልጆቹ ለፈተናቸው ብቁ እንዲሆኑ አካዳሚክና በስነ ልቦና የማዘጋጀት ስራ ተሰርቷል። በሁሉም ትምህርት ቤቶች ማለት ነው። የተሻለ ውጤት ለማስመዝገብ በግል ሲያደርጉት ከነበረው ትጋት ባሻገር መምህራኖቻቸው በቂ ድጋፍና ክትትል ሲያደርጉላቸው መቆየቱን የነገሩን ደግሞ በጻድቁ ዮሐንስ አንደኛና መካከለኛ ደረጃ ትምህርት ቤት ፈተና ሲወስዱ ያገኘናቸው ተማሪ ሚኪያስ አዲሱና ተማሪ ሰራ ለምለሜ ናቸው። ተማሪዎቹ በጥረታቸው ልክ ጥሩ ውጤት ለማስመዝገብ እየሰሩ መሆኑንም ነግረውናል። በጣም ጥሩ በሚባል ደረጃ ተዘጋጅቻለሁ። ላለሁ ያው የመምህሮችም ሆነ የዳይሬክተሮቹ የትምህርት አሰጣጦን የሰነኑ በሆና በጣም ጥሩ በሚባል ደረጃ ደረጃ ወስደናል። ድንጋጤም እንዳይኖረን እናድርገው በደንብ በሰንቦና እንጽውናል ማለት እችላለሁ። በማንበብና በማጥናት ያሳለፍኩት ላይብረሪ በመሄድ ከጓደኞቹ ጋር የዛሬ አመቱን እየተረዳዳን እየተጠያየቅን ነው። እንግዲህ ጥሩ ነው ብዬ አስባለሁ። በፈተና ማስጀመሪያ መርሃ ግብሩ የተገኙት የጎንደር ከተማ አስተዳደር ምክትል ከንቲባ ወይዘሮ ደብረ የኋላ በበኩላቸው ፈተናው በሰላም ተጀምሮ በሰላም እንዲጠናቀቅ ከተማ አስተዳደሩ በትኩረት እየሰራ መሆኑን ተናግረዋል። ስምንተኛና የስድስተኛ ክፍል ፈተና በሰላም እንዲጠናቀቅ ከአንድ ወር በፊት ጀምረን በቂ ቅድመ ዝግጅቶችን አካሂደናል። በስድስቱም ክፍለ ከተማ ላይ ፈተናው እየተካሄደ ነው የሚገኘው። ፈተናው እጅግ ሰላማዊ በሆነ መንገድ የትምህርት ቤት ወላጅ ቀተስቦ የትምህርት ቤቱ መምህራን ርሳነ መምህራን በልዩ ትኩረት ክትትል እየተደረገ ይገኛል። ተማሪዎች በፈተና የተሻለ ውጤት እንዲያስመዘግቡ ወላጆች፣ መምህራንና የትምህርት ተቋማት ድጋፍ እንዲያደርጉም ተጠይቋል። ምቹ ሁኔታዎችን በመፍጠር ተማሪዎችን ለማብቃት እየሰራ መሆኑን በማዕከላዊ ጎንደር ዞን የአምባ ጊዮርጊስ አጠቃላይ ሁለተኛና ከፍተኛ መሰናዶ ትምህርት ቤት ገለጸ። ለተማሪዎች የማጠናከሪያ ትምህርት የሚሰጡና በትምህርት አሰጣጣቸው የተመሰገኑ መምህራንን እያበረታታ መሆኑን የወረዳው አስተዳደር አስታውቋል። አገኘው አባው ተጨማሪ ዘገባ አለው። ሄሪያ ጀንበርና ሰለሞን አያል የአምባ ጊዮርጊስ አጠቃላይ ሁለተኛና ከፍተኛ መሰናዶ ትምህርት ቤት ተማሪዎች ሲሆኑ በመምህራን ድጋፍና በእነርሱ ጥረት የተሻለ ውጤት ለማስመዝገብ እየሰሩ መሆናቸውን ገልጸዋል። አስራ ሁለተኛ ክፍል ተማሪ ነኝ። ወርክሽቶችም በየትምህርት አይነቱ እየተዘጋጁልን ነው ያሉት እና የእርስ መምህሩም ድጋፍ የምክትሎችም የመምህራኖችም አጠቃላይ አሪፍ ነው። እኛም እየጠነከርን ነው። በቡድንም እያነበብን ስለሆነ ውጤታማ እንደመዋን ተስፋ አደርጋለሁ። አስራ ወጣ ክፍል ተማሪ ነኝ። ላይብረሪም አለ፣ ወርክሾቶችን እየወጡ አሉ። ከዛ አስገብተው ኮምፒውተር አስገብተው ያስቀምጡናል። ከዛ እየሰራን እንቢ የሚለንን ጥያቄ ከመምህር ጋር እየተነጋገርን ያንን ጥያቄ በደንብ እየሰራን ነው። ደስ ነው የሚለው በጣም መምህራን በትርፍ ጊዜያቸው ተማሪዎችን በማገዝ የተመረጡ የትምህርት አይነቶች ደግሞ ጥያቄዎችን በማዘጋጀትና ተማሪዎች በቡድን እንዲሰሩ በማድረግ የተማሪዎችን ብቃት ለማሻሻል የሚጠበቅባቸውን ኃላፊነት እየተወጡ መሆናቸውን የትምህርት ቤቱ የኬሚስትሪ መምህርና የመምህራን ተወካይ ቀሲስ ፈንታውን ማስረሻ ጠቅሰዋል። ከተሳስ ጀምሮ ተማሪዎችን ቀዳሚና ትምህርት ቤቱም በማድረግ ከሰኞ እስከ ሰኞ ማለት ይቻላል በትርፊ ጊዜ መምህራን ሜካፕ ይጠራሉ። ይሄ ይሄ የተማሪዎችን ውጤት ለማሳደግ ከፍተኛ ጥረት ነው። በተለይ ደግሞ ትምህርት ቤቱ የበለጠ ትኩረት አድርጎ እየሰራ ያለ ለ12 ክፍል ተማሪዎች ነው። ትምህርት ቤቱ ከ1ሺ800 በላይ ተማሪዎችን ከ9ኛ እስከ 12ኛ ክፍል እያስተማረ እንደሚገኝ የጠቀሱት የትምህርት ቤቱ ርዕሰ መምህር ካሳው ንጉሴ ተማሪዎችን ለማብቃት ከንድፈ ሀሳብ በተጨማሪ ተግባር ተኮር ትምህርት እየተሰጠ መሆኑን ጠቅሰዋል። በትምህርት ቤታችን ሶስቱም ላቦራቶሪ ኦን ሆነው ፕላዝማም ተክለን ኬሚካሎች ምናምን ጥረት ካለ በሲሙሌሽን የሚያዩበትን ሁኔታ አመቻችተን ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ያሉ ተማሪዎች በቲዎሪ የተማሩትን በተግባር እንዲያዩም ትልቅ ጥረት እያደረግን እየሰራን እንገንኛለን። ውጤት ትንተናን በመስራት ከመደበኛ ትምህርቱ ባሻገር የማጠናከሪያ ትምህርት እየተሰጠ መሆኑን የጠቀሱት ርዕሰ መምህሩ ለተማሪዎች ጥናት ትምህርት ቤቱ ምቹ ሁኔታዎችን መፍጠሩን አንስተዋል። ለፈተና ተማሪዎችን በቤተ መጻሕፍት ላይ ይቀመጣሉ። ቤተ መጻሕፍት ውስጥም ዘጠኝ ኮምፒውተሮች አሉ። በሶፍት ኮፒ መዛው ላይ እናስቀምጣቸዋለን። ገብተው ተማሪዎች የሚያነቡበት ሁኔታ ተመቻችቶላቸዋል። ለተማሪዎቹ ውጤታማነት የመምህራን ጠንክሮ መስራት አስተዋጽኦ የጎላ መሆኑን የጠቀሱት የወገራ ወረዳ ምክትል አስተዳዳሪ ጋሻው የማታው በተለይ የብሔራዊ ፈተና ተፈታኞችን የሚያግዙ መምህራንን እያበረታቱ መሆናቸውን ጠቅሰዋል። ክልላዊና ሀገራዊ ፈተና ከመሰጠቱም አኳያ ለዛ ከማዘጋጀት አኳያ ጠንካራ መምህራኖች ምስኩን የሆኑ መምህራኖች በእውቀታቸውም በስራ ታታሪነታቸውን እሱን ከደሞዛቸው በተጨማሪ እየከፈልነ የማጠናከሪያ ትምህርት እየተሰጠ ያለበት ሁኔታ ነው ያለ። እርግጠኛ ነኝ እንግዲህ የተሻለ ውጤት እናገኛለን ብለን እንጠብቃለን። ትምህርት ቤቱ በተለይ ለብሔራዊ ፈተና ተፈታኞች በስነ ልቦና እያዘጋጃቸው መሆኑ ተጠቅሷል። በትክል ድንጋይ የጤና ጣቢያ ተገቢውን አገልግሎት ባለማግኘታቸው ለእንግልት እየተዳረጉ መሆኑን የላይ አርማጭሆ ወረዳ ነዋሪዎች ተናገሩ። ጤና ጣቢያው ከአቅሙ በላይ አገልግሎት እየሰጠ በመሆኑ ጥራት ያለው አገልግሎት ለመስጠት እንደተቸገረ የወረዳው ጤና ጥበቃ ጽሕፈት ቤት ገልጿል። ቃል ኪዳን ኃይሌ ተጨማሪ ዘገባ አላት። በላይ አርማጮ ወረዳ የሚገኘው የትክል ድንጋይ ጤና ጣቢያ በ1989 ዓ.ም ለ16,000 ገደማ ለሚሆኑ የወረዳው ነዋሪዎች አገልግሎት ለመስጠት ታሳቢ ተደርጎ ቢመሰረትም ዛሬ ግን ከ42,000 በላይ ለሚሆኑ የህብረተሰብ ክፍሎች አገልግሎት እየሰጠ ይገኛል። የአገልግሎት ፈላጊዎች ቁጥር መጨመርን ተከትሎም ጤና ጣቢያው ፈጣንና ጥራቱ የተጠበቀ አገልግሎት ለመስጠት እንከን ሆኖበታል። የወረዳው ነዋሪዎችም በተቋሙ በቂ አገልግሎት ማግኘት አለመቻላቸውንና ለእንግልት መዳረጋቸውን ተናግረዋል። ጤና ጣቢያው ያው አነስተኛ ነው። ከመጠን በላይ ስለሆነ የሚገለገል ያለ ህዝቡ፣ ያው የባለሙያም ማጠር አለ። ግማሹ እየታከመ ግማሽ ሰዓት ይደርሳል፣ ይመሻል። ከህዝብ ቁጥርና መብዛትና ከሙያተኛው ማነስ አኳያ በጣም ልዩነቶች አሉ። መሰረታዊ የሆነ ነገሮች የህክምና መሳሪያዎችም አልተሟሉለትም። ተራ ከመጠበቅ አኳያ የህክምና ማነስ የመድኃኒት እጥረቶች አሉ፣ እንግልቶች አሉ። የትክል ድንጋይ ጤና ጣቢያ ኃላፊ ብርሃኑ ጌታቸው፣ አንድ የጤና ባለሙያ በቀን ከ20 እስከ ሰላሳ ያህል ለሚደርሱ ደንበኞች አገልግሎት መስጠት የሚጠበቅበት ቢሆንም በተቋሙ ባለው ጫና ምክንያት አንድ ባለሙያ በቀን ከሰባ እስከ ሰማንያ ድረስ ለሚደርሱ ደንበኞች አገልግሎት እየሰጠ መሆኑን ገልጸዋል። ተቋሙ በሚፈለ የሚፈልገው ልክ አገልግሎት ለመስጠት ባለመቻሉ ለተሻለ ሕክምና ወደ ሌላ ሆስፒታል የሚላኩ እናቶችና ህጻናትም መንገድ ላይ ለህልፈት እየተዳረጉ መሆኑን ገልጸዋል። ከተቋሙ አቅም በላይ የሆኑ ኬዞች ነብሰ ጡር እናቶች አሉ፣ ኢመርጀንሲዎች አሉ። እነዚህ በማዕከል ያው ሆስፒታል ባለመኖሩ ምክንያት በአቋራጭ ገና መንገድ ላይ እያሉ ህይወታቸው ያለፉ ደንበኞች ሁሉ አሉ፣ እናትን ጨምሮ። ስለዚህ ይህንም አሁንም ቢሆን ለመታደግ የፕራይመሪ ሆስፒታል ያስፈልጋል። ተጨማሪ አምቡላንሶችም ያስፈልጋል። በወረዳው ከ156 ሺህ በላይ የህብረተሰብ ክፍሎች ቢኖሩም ሆስፒታል መስራት አልተቻለም የሚሉት የላይ አርማጭሆ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አበባ ባይተኮስ ችግሩን ለመፍታት ጥረት ቢደረግም መፍትሄ አለመገኘቱን ገልጸዋል። ይሄ ተቋሙ ነው እንግዲህ እዚህ ወደ ኦልሞስት ወደ የራሱ የክላስተር ወደ 40 ና ሺህ ያካሄስብ ያለው ከሌላም ክላስተር ደግሞ የሚመጣ ህዝብ አለ። ያኛ ጨምሮ 60 ሺህ አካባቢ ህዝብ ነው እያስተናገድ ያለው እና ህብረተሰቡ በመጣበት ሰዓት ፈጣንና ቀልጣፋ አገልግሎት ለማግኘት በጣም እየተቸገረ ያለ ያለበት አጋጣሚ አለ። ስለዚህ ህም በተመለከተ እንግዲህ የመጀመሪያ ደረጃ ሆስፒታል እንዲፈቀድን ጠይቀን ነበር። ለክልሉ ጤና ቢሮ ጠይቀን ነበረ፣ ግን የክልሉ ጤና ቢሮ በጠየቅነው መሰረት ህዳር አካባቢ ጠይቀን የነበረ እስካሁን ድረስ ምን ምንም አይነት ምላሽ የለም። የወረዳው ነዋሪዎችና የጤና ባለሙያዎች በወረዳው ያለውን የጤና ተቋም እጥረት ተከትሎ በህብረተሰቡ ጤና ላይ የሚከሰተውን የጤና ችግር ለመፍታት በወረዳው ሆስፒታል እንዲገነባ ይጠይቃሉ። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ እጅጉን እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዘገባ እዚህ ላይ ተጠናቀዋል። ከዜናዎቹ ጋር ነው የመቤቱ ነኛ አብሪያች ቆይታ አደረግኩ። ጤና ይስጥልኝ።